ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ግንዛቤ እየፈጠረ ያለ ፕሮግራም ነው ስለሆነም አወል ስሪንቃ የግብርና ፕሮግራምን በመከታተል በግብርና ላይ የተሰማራችሁ እናንተ ታተርፉበታላችሁ ይላል አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት ስለ ፓፓያ ያገኘሁትን መረጃ ላካፍላችሁ ነው የፓፓያ ተክልን ሴቴና ወንዴውን እንዴት መለየት እንችላለን? የጾታዎቹ ተፈጥሮአዊ ባህሪያትስ ምንድን ናቸው? ከምርት መስጠት ጋርስ ያላቸው አስተዋጽኦስ ምን ያህል ነው የሚለውን ሊመልስ የሚችል ለውጤታማ የፓፓያ ልማትና ምርት የፓፓያ ተክሎችን ጾታ ወይም ሴቴና ወንዴውን መለየት ወሳኝ ነው። ስለሆነም ወንዴ ፓፓያ ሶስት ስንትኖች ይኖሩታል። የወንዴ ፓፓያ አለ፣ የሴቴ አለ፣ እንደገና ደግሞ ሄርማፍሮዳይት አለ። ሁለቱንም የያዘ ማለት ነው። ስለሆነም የፓፓያ እጽዋትን ለመለየት የጾታዎችን ባህሪ ልናውቅ ይገባል። ስለሆነም ከዚህ በታች ለማየት እንሞክራለን እያንዳንዳቸውን ጾታ። የወንድ ፓፓያ ተክሎች ባህሪያት ቀጠን ያለ ግንድ አላቸው። ወንዴው ፓፓያ ረጃጅምና ቀጫጭን ግንድ እንዲሁም ትናንሽ ቅጠሎች አሏቸው። ሌላው ትናንሽና ቀጭን አበባዎች አላቸው። አበባዎቹ በጣም ትናንሽ ናቸው። እንደገና የአበባው ዘንግ ደግሞ እንደዚሁ ቀጭን እንትን እንደሆነ ነው የሚናገረው ማለት ነው። ትናንሽና ቀጭን አበባዎች ይኖራቸዋል እንዳጠቃላይ ማለት ነው። ሌላው ኦቫሪ የላቸውም። ይሄ በሴቷ ላይ ብቻ የሚገኝ ነው፣ በሴቷና በሀርማፍሮዳይት ነው። በኋላ እመጣበታለሁ። ይሄ ደግሞ እንግዲህ ኦቫሪ ከሌለ የፍሩት የዴቨሎፕ ማድረግ አይችልም ማለት ነው። ወይም ደግሞ ፍራፍሬው እንዳይመረት አንዱ ከሚያደርገው እንትን በወንዴው አበባ ላይ የኦቫሪው የሴቷ አካል ማለት ነው ስለሌለ ማለት ነው። ሌላው በተለምዶ ብዙ አበባዎች ይኖራቸዋል የወንዴው ፓፓያ ብዙ አበባ ፕሮዲስ ያደርጋል ነገር ግን ወደ ፍራፍሬነት አያድግም የሴቷን ፓፓያ ባህሪያ ስናይ አጭር ግንድ ነው ያላት የሴቷ ፓፓያ አጫጭርና ወፈር ያሉ ግንዶችን እና ትላልቅ ቅጠሎች አሏቸው ሌላው ትላልቅና ወፈር ያሉ አበባዎች አላቸው። ይሄ በወንዴው ላይ ትንንሽና ቀጨን ያሉ አበባዎች ወይም ትንንሽ አበባዎች ነው የሚኖረው። እዚህ ግን ትላልቅና ወፈር ያሉ አበባዎች አሏቸው፣ ሴቷዋ ማለት ነው። ሌላው ኦቫሪ አላቸው ሴቶች። የሴቷ ፓፓያ ባህሪ አንዱ መገለጫው ኦቫሪ አላቸው። የሴቴ ፓፓያዎች አበባቸው ኦቫሪን ያቀፈ ነው። ይሄ ደግሞ ፍራፍሬ መመረት የግድ መኖር ያለበት ነው። እና የሴቷ አበባ ላይ የሴቷ ፓፓያ አበባ ላይ ኦቫሪ አብሮ ታቅፈዋል ማለት ነው። ሌላው ጥቂት አበባዎችን ነው ያሏቸው። እነዚህ የሴቴ ፓፓያ እንትኖች ጥቂት አበባ ነው ፕሮዲስ የሚያደርጉት ይሄ ምንድነው? የሴት ፓፓያ ጥቂት አበባ ይኖራቸዋል፣ ነገር ግን ወደ ፍሬ የሚያድጉ ናቸው። ሌላኛው የሄርማፍሮዳይት የፓፓያ ባህሪያት ነው። የወንድና የሴት ባህሪያትን በጥምረት የያዘ ነው። አጭር ግንድ አላቸው። እንደነዚህ የሄርማፍሮዳይት ፓፓያዎች አጭር ግንድ ነው ያላቸው ከሴት የፓፓያዎች ጋር ተመሳሳይ የሆነ ማለት ነው። ትላልቅ አበባዎች አላቸው። ይሄም ከሴት የፓፓያዎች ጋር ተመሳሳይ በሆነ መልኩ ማለት ነው። ኦቫሪም አላቸው። ይሄ እንዳልኳችሁ የሄርማፍሮዳይት የእጽዋት ማኑ ፓፓያ የወንዱንም የሴቱንም ከመያዙ አኳያ የሴቷ አንዱ መገለጫ ደግሞ የኦቫሪ መኖር ነው፣ እና ሁለቱን በአንዴ አጣምሮ የያዘ ነው። ይህንን ካልኩኝ እንደው ለፓፓያን ስናለማ እንደው ጠቃሚ የሆኑ ምክሮችን እንደው ትንሽ ለማለት ያህል አንድ ስንነሳ ብዙ ችግኞችን መትከል ይሄ ደግሞ ምንድነው የሚሆነው ሴት የሴቷን ወይም ደግሞ ሀርማፍሮዳይት እጽዋትን የማግኘት እድልን እንዲጨምር ለማድረግ ማለት ነው። ምክንያቱም እነዚህ ሁለቱ የአበባ አይነቶች ብቻ ናቸው ፍሩት ዴቨሎፕ ማድረግ የሚችሉት። ፓፓያ ማምረት እንድንችል የሴቷ አበባ መሆን ወይም ደግሞ የሀርማፍሮዳይት ፓፓያ ሊሆን ይገባል ማለት ነው። የወንዴ ፓፓያን ማስወገድ ይሄ አንዴ ከታወቀ በኋላ የወንዴ ፓፓያን ማስወገድ እንደገና ደግሞ በዛው ጎለጎን የሴቴና የህርማፍሮዳዊ ፓፓያ ላይ የበለጠ እንክብካቤ መጨመር ማለት ያው እንዲጨምር ማለት ነው። ያን ስለምንቀንስ ሌላው አንድ ፖሊኔሽን መጠቀም ነው። ይሄ ደግሞ ምንድነው ያው በእጅ አበባን ማሸጋገር የአበባ ዱቄትን ከወንዱ ወደ ሴቷ አበባ በማስተላለፍ የአበባ ዘርን ማገዝ። ይሄ እንግዲህ እንደ ምክር የተቀመጡ ናቸው። እንደ ማጠቃለያ ግን ያው የፓፓያ ዛፎች ከሶስቱ አንዱ ሊሆኑ ይችላሉ። ቅድም እንደተጠቀሰው ወንዴ ሊሆን ይችላል፣ ሴቴ ሊሆን ይችላል፣ ወይም ደግሞ ሀርማፍሮዳይት ወይም ሁለቱንም የያዘ ሊሆን ይችላል። እና ጾታው በአበቦች መልክ ነው የሚወሰነው። በአብዛኛው የፓፓያን ጾታ ለመወሰን ትክክለኛው ስቴጅ አበባ በአበባ ስቴጅ ነው በእርግጥ የተወሰኑ መረጃዎች በሲድሊንግ ስቴጅ ወይም በችግኝ ወቅትም ይለያል የሚሉ አሉ እና እሱን እስኪ በኋላ መጣበት አለው። ብዙ የችግኝ ማፍያ ቤቶች ያው ልዩነቱን ሳያውቁ የፓፓያዎችን ችግኝ ነው ዝም ብለው የሚሸጡት። የሚያደርጉት ያው ብቸኛው ነገር ተጨማሪ በመስጠት ማካካስ ነው። በኋላ ወንዴም ሊሆን ይችላል፣ ሴቴም ሊሆን ይችላል፣ ወይም ሄርማፍሮዳይትም ሊሆን ይችላል እና ይህንን በሲድሊንግ ስቴጅ ወይም በችግኝ ሰዓት ስለማይለይ ያው በዝም ብሎ የሚሸጡበት ሁኔታ አለ። ነገር ግን ያው የወንድ ችግኞች ሲታይ ከሌላው ሲታይ አንድ ረዥም ስር ይኖራቸዋል። እንደተለመደው ሲታይ ማለት በአብዛኛውን ጊዜ የወንዴ ፓፓያ ችግኛቸውን ስናይ አንድ በመሃል ረዘም ያለ ስር ይኖራቸዋል። የሴቷን ስናይ ግን ከአንድ በላይ ወደ ጎን የሚወጡ የስር ቅርንጫፎች ይኖራቸዋል። ይሄ በተወሰነ ደረጃ በጣም ጥንቃቄ ካደረግን በዚህ የምንለይበት ኤርሊ ስቴጅ ላይ ማለት ነው፣ በችግኝ ደረጃ ያለ ማለት ነው እና ነገር ግን ይህን ለመለየት በጣም ቀደም ብሎ መደረግ አለበት ብዙ ጊዜ የተለመደው ችግኞቹ ሁለት ሳምንታት ሲሞላቸው ነው ሊሆን የሚገባው ይህ ካልሆነ ግን ለመለየት በኋላ ያስቸግረናል። ሴቶችና ህርማፍሮዳይትስ ፍራፍሬዎችን ማምረት የሚችሉ የአበባ አይነቶች ናቸው። የወንድ ፓፓያ እፅዋት የሚታወቁት ከዋናው ግንድ በሚወጡት ረዣዥም የአበባ ግንድ እና ትናንሽ አበቦችን ያመርታሉ። ያው ቅድም ጠቅሼ የላቸዋለሁ፣ እንደ ማጠቃለያ ለማንሳት ነው። ሌላው የወንድ አበባዎች ኦቫሪ የላችሁም ብያቸዋለሁ እና በዚህ ምክንያት ፍሬ አይሰጡም ወይም እንትን አይኖራቸውም፣ ፍሬ አይኖራቸውም። የሴቷን አበባ የሚዳቀል የአበባ ዱቄት ግን ያመርታሉ። የወንድ አበቦች ረዘም ባለ የአበባ ግንድ ላይ በቡድን ሆነው እንደ ክላስተር ሆነው ይመረታሉ ወይም ፕሮዲስ ይደረጋሉ። እዛው የአበባው ማነው ግንዱ ላይ ማለት ነው። ሴት አበባዎች የሚመረተው ደግሞ ቅጠሉ ከተጣበቀበት የእጽዋት ግንድ ሲሆን ወደ ፍሬው የሚያድግ ኦቫሪ አላቸው። እንትኑ ፍሬያፍሬ እንዲኖር ያው ኦቫሪው የግድ ነው ብያችኋለሁ። እና ከወንዴው የሚለየው አበባ የወንዴው አበባ ዘንግ አለው፣ ቀጭን የሆነ ዘንግ አለው። ከግንዱ የሚነሳ ማለት ነው። የሴቷ ግን ቅጠሉ ከተጣበቀበት የእጽዋት ግንድ ሲሆን ወደ ፍሬው የሚያድግ ኦቫሪ ይኖራቸዋል። አንድ ፍሬ እንዲፈጠር የሴት አበባዎች ከወንድ ወይም ከህርማፍሮዳይት አበባ በሚመጣ የአበባ ዱቄት መገናኘት አለባቸው። አበባው ካልተገናኘ ግን በማደግ ላይ ያለው ፍሬ ከእጽዋቱ ላይ ይወድቃል። የህርማ ፍሮዳይት አበባዎች ሁለቱንም የያዙ ናቸው፣ የእንቁላሉንም የፖለኑን ዱቄትንም ማለት የአበባን ዱቄት የያዙ ናቸው እና እነሱ ራሳቸውን ነው የሚያገናኙት፣ ወይም ሰልፍ ፖልኔትድ የምንለው አለ። ብዙ ሳይሸጋገር ከአንድ ወደ አንዱ ቦታ እንትን ሳይኖር ማለት ነው። እና አሁን ሴቷ ብቻ ሴቷ ፓፓያ የወንዱን ፖለን ትፈልጋለች ፍሬ ፍሬ ለመስጠት የሀርማፍሮዳይት የሆኑት ግን ሁለቱም እዛው ላይ በመገኘታቸው እዛው ነው ሰልፉን የሚሆነው ማለት ነው። እና የዚህ አይነት ባህሪ እንዳላቸው ለመግለጽ ያህል ነው። እና አበቦቹ ያው እንደ ሴቷ አበባዎች በቅጠሉ ዘንግ ላይ በዛፎቹ ላይ ይወጣሉ ወይም ይመረታሉ። እንግዲህ ዛሬ ስለ ፓፓያን ጾታ ለመለየት የሚረዱ ሀሳቦች ነው ዛሬ ያካፈልኳችሁ። ይሄ ግንዛቤ በተወሰነ ደረጃ ሊረዳችሁ ይችላል ብዬ ገምታለሁ። አወል ስሪንጋ የግብርና ፕሮግራም እንዲህ እንዲህ እያለ ይቀጥላል። በቀጣይ በሌላ ሀሳብ እመጣለሁ። እስከዛው ቸር እንሰንብት። ቻው።